ይሄኛ ደግሞ ተጽናንተን መቀመጥ ነው። ነገ ይነሳሉ። ሁላችን ዓለም ተነስተን ይህን ያለውን አባታችን ጋር እንገናኛለን በምድረገነ ሀገር፣ በሰማያዊ ሀገር፣ በብርሃናዊ ሀገር፣ ብርሃን በሞላበት ሀገር እንገናኛለን። እና አሁን ደስታ ነው፣ ሰላም ነው። መልካም ሰርተው ማልቀስ እኮ እንደው አጥያተኛ ለሆነ ሰው ንስሐ ያልገባ ሰው ነው እንጂ ዝም ብሎ ለቅዱስ ተቃድቁ አይለቀስም። በረቀትህ ጸሎት ድረሰኝ እያላችሁ ይህን ድመ ሊያለ ነገር ልቅሶ እኮ ተስፋ መቁረጥ ነው። ግቢ ነፍሴ ውስጥ ረጥቂ ነፍሴ ወደ እግዚአብሔር ግቢ፣ ነፍሴ ከእግዚአብሔር ጋር አንድ ሁኝ፣ ወደ እግዚአብሔር ቤተ መቅደስ፣ ቤተ መንግስት፣ ቤተ እግዚአብሔር፣ ቤተ ሰማያት ግቢ ማለት ነው። ወዲታቸው ተቀብለን የሳጀው ጸሎት ሀገሩን ይባርክልን፣ ህዝቡን ይባርክልን፣ ልጆችን ያሳድግ፣ አዝመራውን ሁሉ ይባርክ፣ የሰማዩን ነፋስ ይባርክልን። እግዚአብሔር አይለየም። ዝትነ ማርያም ወላዴታ አምላክ በረዴታ ይጣትለየም። ሁሩ በሰላም በሰላም ወደ ጅቤታ ጭግቡ

በዚህ ጉባኤ ቤት መጻሕፍተ ሐዲሳትና ፍትሐ ነገሥት ከተማሩ በኋላ መጻሕፍተ ብሉያትን ከሩቁ ካቶ ገብረ አምላክና ከመርቶ ለማርያም ሊት ከመምህር ገብረ ኢየሱስ መጻሕፍተ ብሉያትን ተምረው ተመርቀዋል ማለት ነው። በ1964 ደብረ አርቆስ በቀዳማዊ ከአቡነ ማርቆስ ማዕረገ ጵጵስና ተቀብለዋል። በመቀጠልም ምንበቆ ወደሰብ ለመኩኖ አለመረባ ወረብሶ ሀብለ በሚለው አምላካዊ ቃል መሠረት ድማ ቅዱስ ጊዮርጊስ ወርደው የአቡነ ተክለ ሃይማኖት ዋሻ ሱባዬ ገብተው በተገለጠላቸው ምስጢር መሠረት በ1985 ዓ ም ግንቦት 12 ቀን በደብረ ሊባኖስ የአቡነ ተክለ ሃይማኖት ማርግ የምንኩስና ተቀብለዋል። እንዲሁም በ1986 ዓ.ም ማርግየቁስናም እና ማርግየቁርስናም የብራ ጎጃም ሊቀ ጳጳስ አቡነ በርናባስ ተቀብለዋል። የኔታ ና መንፈሳዊ የኔታ ሊቁ አራት አይናው ታይታው ገዳማዊ መናኝ ሱባኤ መያዝን ልማድ ያደረጉት በጉባኤ ተጀመረው ነበረ።

በሱራ የተገለጠላቸው ከመኖ አረቃ ወንድ ማርቆ ሰረትና ሽንት ተደርጎላቸው በአስራ ዘጠኝ ሰባ ዘጠኝ ዓመተ ምሕረት ወደ እንደ መጡ የሚገኙ አንዲት በዚህ ቦታ ታላቅ ገዳምና ጉባኤ እንደሚመሰረት የሰምትንና በዚህም ቦታ ደን

በጀሶ አቡነ በርናባስ መልካም ፈቃድ ገዳሙ እንደዚሁም ደግሞ የሎፋን ሊቀ ብርሃናት በሚል እየተጠሩ ገዳሙን እንዲያስተዳድሩ ተደርጓል። በአጠቃላይ ከአስራ ዘጠኝ ሰባ ዘጠኝ ዓመተ ምሕረት ጀምሮ እስካሁን ድረስ የዋሸራ አመኑ አዲሳትን ማስተማርና በማስተማር ላይ ይገኙ ነበር። ሊቁ አራት አይና ባይታዊ ገዳማዊ መናኙ ሌሌቃ ባዴ በላይ እንዲህ ወንበር ተክለው ጉባኤ ዘርግተው ሲያስተምሩ ደቀ መዛሙርቶቻቸው መሆኑን ማንኛውም ከሚመሰክርላቸው ሀቅ መካከል የሚከተሉት ናቸው። አንደኛ፣ አፈር ላይ ተኝተው ውሃ ጠጥተው እየተራሩ እየተቸገሩ መሆኑን ምስክሮች ናቸው። ሁለተኛ፣ ብዙ ፈተና እየደረሰባቸው ደቀ መዛሙርት ርበኑ

አምስተኛ ከመማር ማስተማርና ገዳሙን ከመምራት እንዲሁም ካለው አገልግሎት ሰጭነት በትጋሚነት የጸሎት አባትነታቸው የተነሳ ተነስቶ አንድ ቀን ተኝቶ እንኳን ዕረፍት ሳያገኙ የማያውቁ አባትና ትጉህ መምህር በመሆናቸው መዝሙረኛው ዳዊት ኢይሁብ ንዋመ ለአዕይንትየ ወኢድቃሰ ለቀራንብትየ የሚሆን አምራካዊ ቃል የሚገልጽላቸው መምህር መሆናቸው። ስድስተኛ የቤታ ሊቆ ገዳማዊ ባይታዊ ጸሎተኛ፣ እውነተኛው አባት እውነቱን እውነት ሀሰቱን ሀሰት ብለው የመናገርና እውነትን መስካሪ ትንሽንም ትልቁንም አክባሪ ለደጋሚ